ጤና ይስጥልኝ የተከበራችሁና የተወዳቸው የኢትዮ ኒውስ ቤተሰቦች ዛሬ ግንቦት 1 2017 ዓ ም በአማራ ሲቪልና ትግል ሲያደርጉ የነበሩ አራቱ አደረጃጅቶች ማለትም የአማራ ፋኖ በጎንደር አንድነት፣ እንዲሁም የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በሸዋ በአንድነት የሚሰሩበትን ድርጅት መስረታቸውን ይፋ አድርገዋል። አደረጃጅቶቹ ባለፉት ቀናት በጎንደር ቋራ ሲያደርጉት በነበረው ጉባኤም በተለያዩ ጉዳዮች ላይ ተወያይተው የጋራ አመራር መስጠት የሚያስችላቸውን አንድ ማዕከላዊ ኃይል መመስረታቸውን ይፋ አድርገዋል። ይህ የተመሰረተው ኃይልም የአማራ ፋኖ ብሔራዊ ኃይል እየተባለ ድርጅት ነው ብሏል። የመግለጫው ሙሉ ቃል እንደሚከተለው እናቀርብላችኋለን። አብራችን ቆዩ። ከአማራ ፋኖ ብሔራዊ ኃይል አፋብኃ የተሰጠ መግለጫ የቋራ ቃል ኪዳን። የአማራ ህዝብ የተጀመረውን የህልና ትግል ሎ በከፍተኛ ሁኔታም የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በርካታ የአገሪቱ አካባቢዎች እየተደረገ ያለው የህልና ትግል ህዝባዊ መሰረቱ ያለው በመሆኑ በአንድ ወጥ ድርጅቱ እየተመራም ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆም የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅ እና የሚያስተባበር የጋራ አመራር ያለው ድርጅት መወለድ ጊዜ የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህን አንገብጋቢ ጥያቄም ለመመለስ ያለመ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ሕዝብ የናፈቀው ሀገር ወዳድ ኢትዮጵያውያን ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራም ቋራ ጎንደር ባደረጉት ቋራ ጎንደር ባደረጉት ቀናት የወሰደም መስራች ጉባኤ ዛሬ ግንቦት አንድ ቀን 2017 ዓ ምት የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን፣ ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልእኮ እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠው ከሌሎች ኢትዮጵያውያን ኃይሎች ጋራ በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎም የህልውና ተጋድሎ ነው ስንል ሉናችን የተፈታተነውን መዋቅርና ትርክት ለመለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ ሁሉም የሀገራችን አካባቢዎች ያለ የወሰን የማንነትና ራስን በራስን የማስተራር ጥያቄ ለማስመለስ እንደሆነ እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ሕዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስትን መፍጠርን ታሳቢ ያደረግነው ትግል የሚመራ ማዕከላዊ አመራር መፈጠሩ የሉና ትግል እያደረግላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉ እንዲመራም የሁሉም ባለድርሻ አካላት ድጋፍ ያስፈልገዋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍን ተስፉ እንዲመሩ መስራት ድርጅቶቹ ተስማምተዋል። የድርጅቱ አመራር በተመለከተም የመስራት ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉም የድርጅቱን አመራር በማዋቀር ሂደት የመስራት ድርጅቶችን አመራርና አባላት ተሳትፎ ከፍ ለማድረግ ሲባል የትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉም፣ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶችን የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም አስራ ሶስት አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም የሚከተሉት ናቸው። አንደኛም አርበኛ ዘመነ ካሴ፣ ሁለተኛም አርበኛ ሀብቴ ወልዴ፣ ሦስተኛም አርበኛ ምሬ ወዳጆ፣ አራተኛም አርበኛ ደሳሌ ሲያሽብሰዋ፣ አምስተኛም አርበኛ አስረስማረ ዳምጤ፣ ስድስተኛም አርበኛ ሄኖክ አዲሴ ሰባተኛ ጀነራል ተፈራማሞ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ አስራ አንደኛ አርበኛ ሳሙኤል ባለድል፣ አስራ ሁለተኛ አርበኛ ማርከው መንግስቴ፣ አስራ ሶስተኛ አርበኛ አክብር ስመኘው ናቸው። ሙሉ የአመራር ምደባት ሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ ፖለቲካዊ የዲፕሎማሲና የአሰራር ሥራዎችን እንዲመራና እንዲወስን ስምምነት ላይ ተርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሜ እንኳን ደሳላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ህዝብ፣ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላት የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶም የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎም በማንኛውም መልኮ መደገፍ ከጎናችን እንዲቆም ጥሪ አስተላልፋለን። ለመላው የአማራ ፋኖ ሰራዊትም ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግኙነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን፣ ከመነሻው የአንድ መከረኛ ሕዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህን እንገነዘባለን። የሕዝባችን መከራ ከእኛ እኩል እንደሚያማችሁ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና እና በተሰለፋችሁበት ግንባር የነበራችሁና ያላችሁን ሚና በቅጡ እንረዳለን። ይሁንና ከመጓተት ከበጎ ጭንቀትም ይሁን ከግለሰባዊና ቡድናዊ ፍላጎትና ተልእኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችን፣ የተዛነፉ ትንተናዎችን ትግሉን እያወኩት መሆኑን በመገንዘብ ማናችንም የሚዲያ ስራዎች የመታገያ ተቋም ፈጥሮም ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍ ታሳቢ አድርጎም የህሉና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህሉና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጅት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉ የእርስ በርስ ንትርኮች በዲያስፖራ ብቻ ሳይሆን በፋኖ አደረጃጅቶች ላይ ያለው አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉ እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንዲገባም እናሳውቃለን። ከብሔራዊ ኃይል ውጭ ላላችሁ የፋኖ አደረጃጀቶች፣ በድሮና በጅምላ ጨራሽ መሳሪያ እየተጨፈጨፈ ያለው የአማራ ሕዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛው ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁሉም እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመንታት ድርጅቱን እንድትቀላቀሉ ጥሪ እናቀርባለን። ለአገዛዙ ካድሬዎች፣ የሰራዊት መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድ አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉ እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪያችንን እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ትጋርሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ዕላማ ያደረጋቸው በርካታ ወገኖች ምራቸው የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችው ኢትዮጵያውያን የገጠመን ጠላት የዓለም አቀፍ የጦርነት ሕግ የማይገዛው የሞራል ተጠየቅ የሌለውም የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም ጠላታችን ላይ በጋራ ለምናደርገው ትግል የተቀናጀ የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ ማይታወቅ ደረጃም በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለውን አብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤምሬትስ አስተባባሪነት የአማራን ህዝብ በድሮንና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካ ቀጠና የጦርነትና የትርምስ ሜዳ ማድረግ ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣ እሙን ነው። ስለሆነም የአብይ አህመድ አገዛዝ ባለመደገፍና ማንኛውም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ አማራም ኢትዮጵያም